ለመሆኑ ቢኒያም ምንድን ያደረግከው? ይሄ ደግሞ ምን ማለት ነው? ስማ፣ እንደዚህ እየተነሳ ዘመዶችን ለመሆኑ ቢኒያም ምንድን ያደረግከው? ይሄ ደግሞ ምን ማለት ነው? ስማ፣ እንደዚህ እየተነሳ ዘመዶችን እናታል። እቺ ልጅ ከትናንት ጀምሮ እኮ አልነቃችም እስካሁን ወዳጊን ቤት ለምዝናት አንሄድም እባክህ። እናታል ትኩሳቷ እየጨመረ ነው ትላለች ቤዝ እጽ። አይኗ ብቻ ነው የሚንከራተተው ቆይ ግን ቢኒ የት ነው ያለው ምንድን ነው እኔ እኮ ገኒ ጋር እንዳልደውል ድንገት ካልሰማች ትደነግጣለች ብዬ ነው ይላል ሉሊት ብድግ ብላ እንዴ ቢኒ እንደሞተ ተነገረ አለ ምንድን ነው የምትለው አለችው አናቅም እውነት መሆኑን ገና በማውራ እህቴ እባክሽ አይዞሽ ንቂ ይላታል ቤዝ ደግሞ በቁጣ ብድግ ብላ ከተቀመጠችበት እናታል ምንድን ነው የምትለው ያንተ ማጽናናት ምን ይጠቅማታል እንውሰዳት ወደ ሆስፒታል ትለዋለች አይ ዶክተር እንጠራለን እንጂ ወደ ሆስፒታል ይዘናት አንሄድም እዚሁ ዶክተሩ መጥቶ ይያት ይላታል ምንድን ነው የምትለው ምንድን ነው እየተፈጠረ ያለው እዚህ ቤት እኔም የማላውቀው ነገር አለን እንዴ ትላለች ቤዝ በቁጣ ናታልም ምንም የተፈጠረ ነገር የለም ይላትና ለማንኛውም ቆይ መጣሁ፣ ስልክ አውርቼ ልምጣ ብሎ ጥሏት ይወጣል። እስ እባክሽ የሆነ ነገር በይኝ፣ እባክሽን አይንሽ እንኳን አንድ ቦታ እንዳፈጠጠ ነው። እባክሽን ከተናንት ጀምሮ ምንም አላልሽም፣ እባክሽ የሆነ ነገር በይኝ ትላታለች ሉሊትም። እንዴ ምንድን ነው የምትይው አንቺ? ልጅቷ እኮ ኦልሬዲ በድን ሆናለች፣ ምንድን ነው የምትይው ትላታለች። አንቺ ለነገሩ አይገባሽም፣ ዝም በይ ትላታለች በቁጣ የዝም እዚህ ነው ግን፣ ለአንድ ተራ ወንድ ብላ እንደዚህ መሆኗ ነው ትላለች። ሎዴትም ለነገሩ አንቺ የሚገባሽ ነገር የለም ትላታለች። ቤዝ በቁጣ አፍሽን ዝጊ፣ ዝም በይ ትላታለች። ግዬ ምን ነው ዛሬ ብጧት፣ ተነሳ፣ ምንነ ነው ትለዋለች። አይ ምንም አልሆንኩም ደህና ነኝ ይላታል። ግን ፊቷ ክፍት ብሎት ወደ ጉልታ ቴጅም እንዴ ይላታል። ይሄዳለው፣ ቆይ ይሄዳለው፣ እባክህን ዛሬ ምን ሲያቃዥኝ ነው ያደረው ትለዋለች። አልገኝም እኔም፣ ዳጊ ለምንድን ነው ቢኒ ያልመጣው? ግን እኔ ምና ስነሳ ለሽንቴ ነው እኮ አለመምጣቱን የሚያየሁት። ደውሎልሃል ግን? ምን ሆኖ ነው ለምንድን ያልመጣው? አልደወለልኝም? ምንድን ነው ትለዋለች ገኔ። ዳጊም በድንጋጤ እያለ አቦ፣ እየተንቀጠቀጠ እንደደወለለትና እንዳወራው ደህና እንደሆነ ለገኔ ይነግራታል። መጥቼ ልነግርሽ ስልም ሳይሽ በጣም ደክሞሽ ስለተኛሽ ዝም ብዬሽ ተኛ ሁኝ ሳልነግርሽ። ግን ፊትህ ጥሩ አይደለም፣ ልክ አይደለም። ፊትህ ጨንቆታል፣ የጭንቀት ምልክት ነው የሚታየው። ፊትህ ደግሞ በዚህ ቅዝቃዜ ላበላቡነ ሀልሳ ምኑ ነው የተፈጠረ ነገር አለው? ትለዋለች እዛ። አዳጊም እናቴ የልቁንስ አንቺ ከመሄድሽ በፊት ቆንጆ ቁርስ ሰርቼ ላምጣ፣ እሺ ከመሄድሽ በፊት ቁርስ ሽንበልተሽ ትሄጃለሽ ይላትና ብድግ ብሎ ወደ ምግብ ለመስራት ይሄዳል። ገኒም ሳቅ ብላ እሺ ትለዋለች። እሱ ከሄደ በኋላ ግን ገኒ የሆነ ነገር አለ የሆነ ነገር አለ እዚህ ቤት ይ ትላለች። ገኒም ደጋግማ ደጋግማ የቢኒን ስልክ ትሞክረዋለች። የቢኒን ስልክ ግን አይነሳም። እኔን ይህን ያህል ደጋግሜ እየደወልኩኝማ ያነሳው ነበረ፣ አያስችለውም። የሆነ ችግርም አለ። ምንም ካልሆነ ስልክ ጨክኖ አይዘጋብኝም። ያነሳልኝ ነበር ለእኔ እና በጭንቀት አሁን ደጋግማ ደጋግማ ስልኩን ትሞክረዋለች። ስልኩ ግን አይመለስም። ገኒም ለናታል ትደውልለትና ገኒም ሲጨንቃት እናታል ጋር ትደውላለች። ለናታል ሁሉን ነገር ትነግረዋለች፣ ያፌትም እንደታሰረ ትነግረዋለች። እሱም እንዴት ታስሮ ነበር እናታል አኔ አላቅም እንደታሰረ አላቅም ትለዋለች። እና እሷ በጭንቀት የልጇ መጨነቅ የልጇ ስልክ አለማንሳት ሁሉ አስጨንቋታል። በቃ እኔ አቅቶኛል ችግር መከራ ሲደራረብ በቃ ደክሞኛል አቅቶኛል ከብዶኛል፣ ትሏል እባክህን እባክህን ና ታለ ለምንህ፣ እባክህን ይህን ያፌት የሚባለውን ሰይጣን ከህይወታችን አስወጣልኝ። እባክህን እኔ ልጆችን በቃ ስብስብ አድርጌ መኖር እፈልጋለሁ። በኋላ እኔ ለሱ መልካም ነገር ማሰብ ላቆም ነው እንደው ፈጣሪ ይቅር ይበለኝ እንጂ ትላለች ገኔ ትናንትና የአፌትን ሳየው ምን እንደ ሞቶ ከህይወታችን በጠፋ በወጣለን ብያልኩኝ ገንዬ እኔ ከአፌት ጋር መጣላት ሰልችቶኛል ደግሞ እሱ የልጅ ሽባል ነው እኔ እሱ የሆነ ነገር ቢሆን ከእሱ ጋር መጣላት ከብዶኛል የልጅ ሽባል አይደለ ገኔ ትለዋለች ተውንቺ፣ እንደዚህ አትበል። እፉዬ አንተን ነው የምታፈቅረው ትሏለሽ። ገንዬ በቃ ስለዚህ እርስ ባናወራ ነው የሚሻለው ይላታል። በቃ እኔ አሁን ብዙ መጨረስ ያለብኝ ጉዳዮች ስላሉ ቻው ይላትና ስልኩን ይዘጋል። አንቺ አትጨነቂ፣ ቻው ብሎ ስልኩን ዘጋ። ቆይ ያፌት ታስሮ ነበር ይላል። እሱም አላወቅም። ቆይ መልሽ ደወልኩ። ያፌት ታስሮ ነበር ይለዋል። በቃ አየህ እኔ ገምቼ ነበረ። ቢኒን ያሰረው ያፈነው እሱ ሊሆን ይችላል። እሱን ምንም አይነት ፖሊሶች አይይዙትም ይፈቱታል ብያለው እኮ እኔ ከወጣው ቤተሰቦቼን አደጋ ላይ ይጥላለሁ፣ እና የራስን ሰዎች አሰማራና እባክህን አፈላልግልኝ። እኔ ቢኒ ለእኔ ጓደኛዬ፣ ወንድሜ፣ መካሪ፣ ሁሉ ነገሬ ነው። እህቴ ያለሱ መኖር አትችልም። እባክህን እባክህ በቃ እና እባክህን አደራህን ቢኒ እንፈልግልኝ ይለዋል። እና በሱ ብቻ ግን የሚስተካከል ይመስላል። ለማን ነው እንፈልጉልኝ ይልና፣ እሱም ስልኩን ቁጭ ብሎ ኮምፒውተሩን እየጠቀጠቀ ነው። በጧቱ ፊት ግን የዘፈዘፍከው ደግሞ ያንን ውሻ አላ